ኖርዌይ በይፋ የኖርዌይ መንግስት በመባል የምትታወቀው በሰሜን አውሮፓ የምትገኝ የኖርዲክ ሀገር ስትሆን ግዛቷም የስካንዲኔቪያን ባህረ ገብ መሬት ምዕራባዊ እና ሰሜናዊ ጫፍን ያካትታል። በስዊድን በፊንላንድ እና በሩሲያ የምትዋሰን እንዲሁም እጅግ ሰፊ የሆነውን ሰሜን አትላንቲክ ውቅያኖስን የምትጋፈጥ ኖርዌይ እጅግ አስደናቂ ልዩነቶች እና ማራኪ ውበቶች ያሏት ምድር ናት። መፈፈፈ እጅግ የተሳሰሩ በመሆናቸው ጥንታዊ እና ዘመናዊ ነጻነቷ የጠነከረና ከዓለም ጋር ጥልቅ ትስስር ያላት ሀገር ፈጥረዋል። በበረዶና በባህር የተቀረጸ መልክዓ ምድር ምናልባትም ኖርዌይን ከሌሎች አገሮች የሚለየው እጅግ አስደናቂ የሆነው የተፈጥሮ መልካ ምድሯ ነው። አገሪቱ ለፍጆርዶቿ በሺዎች በሚቆጠሩ ዓመታት ውስጥ በበረዶ ግግር እንቅስቃሴዎች የተፈጠሩ ረዣዥምና ጠባብ የባህር ወሽመጦች በመባል ትታወቃለች። እነዚህ አስደናቂ የውሃ መስመሮች ብዙ ጊዜ በረጃጅም ገደሎችና በሚወርዱ ፏፏቴዎች የተከበቡ የተፈጥሮ ኃይል ማከፈፈል የዩኔስኮ የዓለም ቅርስ ቦታዎች የሆኑት ጌራንገር ፍጆርድ እና ናሮይ ፍጆርድ የዚህ የፍጆርድ ታላቅነት ጥሩ ምሳሌዎች ናቸው። ከፍጆርዶች ባሻገር ኖርዌይ የሚከተሉትን ጨምሮ የተለያዩ የመሬት አቀማመጦችን ትመካለች። ተራሮች የስካንዲኔቪያን ተራሮች ስካንዲስ በመባልም የሚታወቁት የኖርዌይን የጀርባ አጥንት የሚፈጥሩ ሲሆን አስደናቂ ጫፎች፣ ሰፋፊ አንባዎች እና ፈታኝ የእግር ጉዞ እድሎችን ይሰጣሉ። በኖርዌይ ረጅሙ ጫፍ የሆነው ጋልዶቢገን የሀገሪቱን አስቸጋሪ መልካምድር የሚያሳይ መክት ሆኖ ይቆማል። በረዶ ግግሮች ያለ ሙቀት መጨመር ቢኖርም ኖርዌይ አሁንም ከፍተኛ ቁጥር ያላቸው የበረዶ ግግሮችን ይዛለች። ይህም አስደናቂ የበረዶ እና የበረዶ ትርኢቶችን ያቀርባል። በአውሮፓ አህጉር ትልቁ የበረዶ ግግር የሆነው ጆስተዳስብሬን በበረዶ ላይ ለመውጣትና ና ለማሰስ ተወዳጅ መዳርሻ ነው። የባህር ዳርቻ የኖርዌይ የባህር ዳርቻ እጅግ በጣም ረጅም እና የተወሳሰበ ሲሆን የበርካታ ደሴቶቿን የባህር ዳርቻዎች ጨምሮ ከ25 ዜሮ ኪሎ ሜትር በላይ ይዘልቃል። ይህ የተቆራረጠ የባህር ዳርቻ በአስደናቂ የአሰማት መጃ መንደሮች፣ በተጨናነቁ ወደቦች እና በሚያማምሩ የባከርች የሰሜናዊ መብራቶች። በክረምት ወራት ሰሜናዊ ኖርዌይ የአውሮራ ቦሪያሊስን ወይም የሰሜናዊ መብራቶችን አስማት ታስተናግዳለች። በፀሐይ ቅንጣቶች ከምድር ከባቢ አየር ጋር በመገናኘታቸው የሚፈጠረው ይህ አስደናቂ የብርሃን ትርኢት የማይረሳ ትዕይንት ነው። በቫይኪንግ ዘመን የተገነባ ታሪክ። የኖርዌይ ታሪክ ከቫይኪንግ ዘመን በግምት ከስምንተኛው እስከ አስራ አንደኛው ክፍለ ዘመን ጋር እጅግ የተቆራኘ ነው። የኖርዌይ ቫይኪንጎች ታዋቂ የባህር ተጓዦች፣ አሳሾች፣ ነጋዴዎች እና ተዋጊዎች ነበሩ። በአውሮፓ የባህር ዳርቻ ሰፈሮች ላይ ወረራ ፈጽመዋል። ወደ ምዕራብ አቅጣጫ ወደ አይስላንድ፣ ግሪንላንድ፣ አልፎ ተርፎም ሰሜን አሜሪካን አሰሰዋል። እንዲሁም ስካንዲኔቪያን ከሰፊው ዓለም ጋር የሚያገናኙ የንግድ መስመሮችን መስርተዋል። የቫይኪንጎች ትሩፋት ዛሬም በኖርዌይ ውስጥ በግልጽ ይታያል። የቫይኪንግ መርከቦች በሙዚየሞች ውስጥ ተጠብቀዋል፣ የቫይኪንግ ሳጋዎች ይነበባሉ እንዲሁም ይማራሉ፣ እንዲሁም የቫይኪንግ ስሞችና ምልክቶች በመላ አገሪቱ ይገኛሉ። የቫይኪንግ ዘመን የታሪካዊ ወቅት ብቻ ሳይሆን የኖርዌይ ማንነት መሠረት፣ የድፍረት የአሰሳና የነጻት ምልክ ነው። ከቫይኪንግ ዘመን በኋላ ኖርዌይ ከዴንማርክ እና ከስዊድን ጋር የህብረት ጊዜያትን አሳልፋለች። ከአራት መቶ ዓመታት በላይ በዴንማርክ ስር ትገዛ ነበር። ከዚያም ከናፖሊዮን ጦርነቶች በኋላ ለስዊድን ተሰጠች። እነዚህ ህብረቶች ቢኖሩም ኖርዌያውያን ጠንካራ ብሔራዊ ማንነትና የነፃነት ፍላጎት ነበራቸው። በመጨረሻም በ1905 ኖርዌይ ከስዊድን ጋር የነበራትን ህብረት በሰላም በመበተን የራሷን ንጉስ ሃኮን ሰባተኛ መረጠች። ይህ የዘመናዊቷ ኖርዌይ መጀመሪያ ነበር። ዲሞክራሲንና ማህበራዊ ደህንነትን አጥብቃ የምትከተል ሉዓላዊት ሀገር በፈጠራ እና በማህበራዊ ኃላፊነት ላይ የተገነባ ዘመናዊት አገር። ዛሬ ኖርዌይ በዓለም ላይ ካሉት እጅግ ሀብታምና የዳበሩ አገራት አንዷ ነች። ከፍተኛ የኑሮ ደረጃን፣ አጠቃላይ የሆነ የማህበራዊ ደህንነት መረብን እና ለአካባቢ ጥበቃ ዘላቂነት ጠንካራ ቁርጠኝነት። በሰሜን ባህር ውስጥ በ1960 ዎቹ መገባደጃ ላይ የነዳጅና የተፈጥሮ ጋዝ ግኝት የኖርዌይን ኢኮኖሚ ለወጣው። ኖርዌይ የእነዚህ ሀብቶች ዋና ላኪ ሆናለች። ሀብቷን በትምህርት በጤና አጠባበቅ በመሰረተ ልማት እና በአለም አቀፍ የጡረታ ፈንድ ውስጥ ለማዋል ተጠቀማለች። ይህም የሀገሪቱን የኢኮኖሚ የወደፊት ሁኔታ ለጋይ ኖርዌይ በነዳጅ ሀብቷ ብትታወቅም በአረንጓዴ ኃይልም ግንባር ቀደም ናት። አገሪቱ ለኤሌክትሪክ ምርት በሃይድሮ ኃይል ላይ በከፍተኛ ሁኔታ የምትደገፍ ሲሆን በንፋስ በፀሐይና በሌሎች ታዳጅ ቴክኖሎጂዎች ላይ በንቃት ኢንቨስት እያደረገች ነው። ኖርዌይ የግሪንሃውስ ጋዝ ልቀትን ለመቀነስና ወደ ዘላቂ ኢኮኖሚ ለመሸጋገር ወደ ኖርዌያውያን ለማህበራዊ እኩልነትና ለማህበራዊ ኃላፊነት ባላቸው ጠንካራ ቁርጠኝነታቸው ይታወቃሉ። አገሪቱ ሁለንተናዊ የጤና እንክብካቤን፣ ትምህርትንና ማኅበራዊ ማህበራዊ ዋስትና ጥቅሞችን የምትሰጥ ለጋስ የደህንነት ስርዓት አላት። ኖርዌይ የአካባቢ ጥበቃን እንክብካቤ ተባላል። ባህልና ወጎች፣ የኖርዌይ ባህል የጥንታዊ ወጎችና የዘመናዊ ተጽዕኖዎች ድብልቅ ነው። የባህላዊ የህዝብ ሙዚቃ፣ ዳንስና የዕደ ጥበብ ስራዎች አሁንም ይለማመዳሉ እንዲሁም ይከበራሉ። የዘመናዊ ጥበብ፣ ሙዚቃና ስነጽሁፍ እያደጉ ናቸው። ኖርዌያውያን ለቤት ውጭ እንቅስቃሴዎች ባላቸው ፍቅር ይታወቃሉ። የእግር ጉዞ፣ ስኪንግ፣ ማጥመድ እና ጀልባ መንዳት ተወዳጅ እንቅስቃሴዎች ናቸው። ብዙ ኖርዌያውያንም ነጻ ጊዜያቸውን የአገሪቱን አስደናቂ የተፈጥሮ መልካም ድርን በመዳሰ ያሳፋሉ። የኖርዌይ ምግብ በአዲስ በአካባቢው በሚገኙን በሚገኙ ንጥረ ነገሮች ላይ የተመሰረተ ነው። የባህር ምግቦች የኖርዌይ ምግብ ዋና አካል ናቸውና ባህላዊ ምግቦች ያጨሰ ሳልሞን፣ ኮድ እና ሄሪንግ ያካትታሉ። የሬንዲየር ስጋ እና ክላውድ ቤሪስ እንዲሁ ተወዳጅ ምግቦች ናቸው። ፈተናዎች እና የወደፊት እጣ ፈንታ። ኖርዌይ ብዙ ጥንካሬዎች ቢኖሯትም በ21 አንደኛው ክፍለ ዘመን ፈተናዎች ያጋጥሟታል። አገሪቱ የበረዶ ግግር በረዶዎችን መቅለጥና የባህር ከፍታ መጨመርን ጨምሮ የአየር ንብረት ለውጥ ተጽዕኖዎች ጋር እየታገለች ነው። እንዲሁም ከነዳጅና ጋዝ ጥገኝነት በመውጣት ኢኮኖሚዋን የማበልፀግ ተነታርጧታል። ይሁን እንጂ ኖርዌይ እነዚህን ተግዳሮቶች ለመወጣት በጥሩ ሁኔታ ላይ ትገኛለች። ጠንካራ ኢኮኖሚዋ፣ ለፈጠራ ያላት ቁርጠኝነት እና ለማህበራዊ ኃላፊነት ያላት ባህል ለወደፊቱ ጠንካራ መሰረት ይሰጣታል። ኖርዌይ ሁልጊዜ የተስማማችና ያደገች አገር ነች፣ እንዲሁም ወደፊትም እንዲሁ ትቀጥል ይችላል። አገሪቱ ፍጆርዶችን ከመዳሰስ አንስቶ በተራሮች ላይ የእግር ጉዞ እስከ ማድረግ የሰሜናዊ መብራቶችን እስከ መመልከት ድረስ የተለያዩ እንቅስቃሴዎችና መስህቦችን ትሰጣለች። በጣም ተወዳጅ የቱሪስት መዳረሻዎች መካከል የሚከተሉት ይገኙበታል። ኦስሎ የኖርዌይ ዋና ከተማ የሆነችው ኦስሎ የዘመናዊ አርክቴክቸር፣ የታሪካዊ ቦታዎችና የባህል መስህቦች ድብልቅ ይሰጣል። በርገን በተራሮችና በፍጆርዶች የተከበበች ማራኪ የባህር ዳርቻ ከተማ የሆነችው በርገን በቀለማት ያሸበረቁ የእንጨት ቤቶችና ደማቅ የባህል ትዕይንቷ ትታወቃለች። የለፎተን ደሴቶች አስደናቂ ተራሮች፣ ውብ የዓሳ ማጥመጃ መንደሮችና በሚያማምሩ የባህር ዳርቻዎቻቸው የሚታወቁ በሰሜናዊ ኖርዌይ የሚገኙ የደሴቶች ስብስብ። ትሮምሶ፣ ወደ አርክቲክ መግቢያ በመባል የምትታወቀው በሰሜናዊ ኖርዌይ የምትገኝ ከተማ የሆነችው ትሮምሶ የሰሜናዊ መብራቶችን ለማየት ተወዳጅ መዳረሻ ናት። ጌራንገር ፍጆርድ እና ናሪ ፍጆርድ፣ እነዚህ ሁለቱ የዩኔስኮ የዓለም ቅርስ ፍጆርዶች ኖርዌይን ለሚጎበኝ ማንኛውም ሰው የግድ መታየት ያለባቸው መዳረሻዎች ናቸው። በማጠቃለያ ኖርዌይ የበለጸገ ታሪክ፣ ሕያው ባህልና አስደናቂ የተፈጥሮ መልክዓ ምድር ያላት አስደናቂና ውብ ሀገር ናት። ከቫይኪንግ ቅርሷ ጀምሮ እስከ ዘመናዊ ፈጠራዎቿ ድረስ ኖርዌይ ማነሳሳቷንና መማረኳን የምትቀጥል አገር ነች። ያለፈውና የአሁኑ የሚኖሩባት ምድር፣ ምድረ በዳው ስልጣኔ የሚገናኝባት እንዲሁም የጀብዱ መንፈስ የሚያባትናት ኖርዌይ መሆኗ የሚተው ተሞክሮ ነው።